ለድንጅ እንዴት ነው? ምን ማግዝሽ ሙያ አለ እ? ነገር ውስጥ አይደለም ምልህ ወይ፣ አሁን እቤት ብትቆይ ምን የይዘው ሙያ ካለ ነገርኝና

ምን አሉ እንደው የሙሀይል መሬት ዳምጠው እንደ ተከራየው ሳሰማ ቀርተህ ነው ወይ? እንደው እንደ ያዘግተህ አላውቅም። ምን ይሁን ግድ የለም። እኔ ፊቴን እንስሰጥህ አንተ ጀርባን መስጠትህ እኔ ገርሞኛል። አያሌው ዳምጠው ተመቼ ወዲህ ነው መቼ የያዘው መሬት ነው መቼ ይነግረኛል ነበር። ተው አሁን የሰወረ ነው ዋ፣ የሰወረ አይደለም፣ ያ የሰማ ነው እንጂ የነገረኝ አንተ። እንዴት ነው የሰወሬ ይሆን ዋ፣ ተውጣት ነው የሚሆን እንጂ ዳንጠው መሬቱን ጥያሰው የምሰማ ነበር። አንታችሁ አለካ እንዲያስም ቦራ አደድ እናንተ መሳቂያ መሳለቂያ አርጋችሁ እንደቆያችሁማ አሁን ነው ተገበለ ማውቀው የለኝም ማውቀው ነገር የለኝም አሁን ታንታ አፍስ ሰማን ነው ይልኝ እንዴት ነው ምን አብሮ አደግህ ጓደኛ ኃይል እንዴት ነው አብራችኋል የምትበሉ የምትጠርጥ አይነግርህ ለዚህ እኮ ነው ይነግረኝ ነበረ እውነት መሬቱን እሱ ይዞት ተሆነ ደግሞ ይነግረኝ ነበረ አረጋ ዝም ብለህ ነው የሰው ወሬ ይኸውልህ የሰው ጋር ሊያነካ የሰው ወሬ አይደለም አንተ ያየህ የሰማን ይነግረ ይነበረ ይውልህ ፈንታም እንደው የሞሄል መሬት የተከራየው እኮ አሁን እሱ ዳምጠው የቆሎ የሚሆን እንኳን አጠው ብሎ ሮሮውን ሲዘረግፍለት አይደል? አይ እንካ አይል መሬት ብሎ ሲሰጠው የኔም መሬት ገርምዱ እንዲያስጫወትበት ሲጫወትበት ሳሰማ ቀርተነው ሳታይ ቀርተነው እሱ ነው አለ ፈንታ ራሱ ነገር። አሁን ፈንታ ነው ነገረኛል። አይ ያያሌ

ሳያውቅ ገብቶ ተሆነ ምን ይላጣራ እና ቀስ ብዬ እስቲ እኔ እንትን ልበልኝ። ምንም ማንንም አልፈልግም ያውል ከእንግዲህ፣ እኮ ከእንግዲህ ምንም መቀዝቀዝ የለውም። ልሙትን ላያለው፣ ከእንግዲህ ምንም መቀዝቀዝ የለውም። አልበርድም፣ ብረድ ብትለኝም እንኳ እና ምንም ታደርገው ነው አሁን እሱ በማያውቀው ነገር። እሱም እኮ ያውቅም ነው። እየሰማህ እያየህ ብትነግረኝ ሁላ ነገር ይፈጠር ነበር። አንተ እንዲሁ ያምንሁህ ተገልብጠህ ሳገኝህ ልጄ ልንገርህ። የማያውቀው ነገር ታሪክ የማውቀው የለም። ምን አላውቅም እኮ አሁንም፣ ቢሆን እኔን ለማታለል እንዳትሞክር። አንተ ምን ሆነሃል? ምን ነቀስ ብትል ረጋ ብትልብኝ። አይ አሁን ግድ የለም ማረገው። እኔን ነው የማውቀው። ምን ታደረገዋል። የሚያውቀው ነገር የለም ያልሁ። እሱ ራሱ አያውቅም። ሳያውቅ ሊሆን ይችላል እኮ። ምን ዝምብራ ተክለ ሃይማኖት አባት ምን መቼ መቼ የያዘው መሬት ነው? ተሱ ሄዱ ተሱ ድንበርኛ ሰላ ነበር። እንዴት እንዴት ቤት ያድዳን የገባሁ እናንተ መንተን ምን ምላርጋ ምን ይሻለኛል? አንዱን ታንዱ ቀላቅለው ነግረውት ነው እንጂ ዳምጠው መተመቸ ወዲህ የያዘው መሬት ነው። ምን መሬት ያዘ ደግሞ? ተያዝ ይነግረኝ ነበር። ተከራየሁ ተጠመድሁ ብሎ ይነግረኝ ነበር። እንዴት አሁን ልግጠም ሄለ ይሆን እናንተ፣ ድብድብ ሸብሉጥ ላይ ይሆን፣ በማያውቀው ነገር ምን በማያውቀው ነገር ዱላ ያነዝርበት ይሆን እንዴት ነው? ልከተለው ቲውት ከተለው ደግሞ አሁን እኔ ጋር ነው ነገሩን አዙር ወክዳልኝ ይለኝ። በዚህ ባቋራጭ ነው ይሆን? ባቋራጭ ይውጣ ታጣን ታጣን ማለት ምን ማለት ነው? ታደረ ልጅ

የወንድ ልክነትን አሳየዋለሁ። ቆይ ይው ግ ይው ምንም አይረባሽም። ለአንቺ ልቅስ እናንተ?

ምን አባቴ ላደርግ ብዬ አዎ፣ አይ ደህና አድርግ አለና ዋ! እንዳትሞት እንጂ እንዴት ነው እህሉንም ውሀውንም በል በዚያው መራፍት አርግ ማል ደ ወጣ ከሆንክ ማለት ነው። ምን አባቴ እንደምሻል ግን የዚህ ነገር እንደው ኧረ በላይ እያ ምን አንተ ተወንክስ በል እርፍ በል እህድ ወደ ቤት እና ወደ ፍየር ነው የፍየር ነው ወደ ከብቶች ልሂድ ብዬ አይደል ያን ከብቶች እስቲ ደግሞ ላሻግራቸውና ትንሽ ላለቀቅማቸው። በል እሺ፣ እኔም ትንሽ ነው የቀረኝ። ኧረ በል በቃ፣ እንሂድና የሌላ ቀን ትይዘዋለህ። በል ጣል ጣል አድርግበት። የጀመርኩትንና ልበት ነው ወደ እንፈስ ቅድስት አስማረም፣ ምን ሆነህ ነው ነገር ተበላሸሁ። ነገር ተበላሸሁ እኮ አስማረም። የምን ነገር ነው የሚበላሽ? ነፍስ ሊጠፋ ነው ማን የማንን ነፍስ ነው የሚያጠፋ ባላጎኩስ ነገር እኔም እኮ አይጥበበላ ዳጓ ተመታ ሆነ ነገሩ መከራዬን አየሁኳስ ማለት ምን ሆነ ነው መከራን የምታይ ማትነግሪ ምን ሆነ ነው አንተ ማን ነው የሚሉት ይህ ሰማይ ጠሩ እንትን ይሄ አረጋ አረጋ ምን ሆነ አረጋ እንደለመደው ከሰው ጋር ተጣጥ ዋ ምን መጣላት ብቻ በጣቅልጄ ነው የምጠላው እንደዚያ ነው ብቻ ሳው አደ አደ እና አሁን እንደዚህ እኮ ነው አሁን እና ሀመን ጋር ነው ተጣል ያምን ምናምን አለ መሬቴን አርሶታል ነው የሚል ተጠምዷል መሰለኝ። ተው፣ ይጠመድ አይጠምድ፣ ማውቀው ነገር የለኝ። ምሬት አዎ፣ እትኛው ምሬታ ይምን እንጃኒ አላውቅልህም። ብቻ እሱን ማረገው እናረጋለሁ ብሎ ፈክሮ ሲሄድ አሁን ግራ ሲገበኝ በዚህ እስቲ ቀድሜ ባቋራጭ ገብቼ ወጣ በቃ አንጠቀልኝ ወጣ ወጣሰን በትልለው እኮ ነው ምሮጥ ይውል ዋ እና አሁን በቤት ዋ እሱ ዳምጣውን ማቋ አግኝቼዋለሁ በእድን ሄዳውን ያኛው ዳምጣውን እ ዋ እዛ ተባህር ዛፉ ዘንዳ ይልየው ልጅ ከቸከቹ ሰው ሲያስቸግረው ጊዜ ልጠረው ብሎ አንድ እያስም ይዛየ ቆራጥ ነው። ለምን ታይለም የለም፣ ወዳሪ ነው ነው። ወሬ የለም። እዚያ በፊሎ ብራዛፍ ደጅ ነው። ውጣል በለው በዚህ በአቋራጭ አንተ ይህ ነገር እንደው ሥር ሳይሰድ እንዴት ነው እስቲ። እኔማ እዚያ ተብራዛፋው ይቸዋለሁ። ልሂድና አላስጠንቅቀው እንዴ? እንግዲህ አስይውልኝ፣ አትምጣ ደጁኔ አሳባ ግባኔ፣ እቆጣጠረዋለሁ። እዚያው ሰንብት በለው፣ ስንቅ ምናምን እንቋጠርለታለን። በዳሪ ሰንብት፣ እንዳይመጣ እንዳይመጣ ተ ነፍስ እንደሚያጠፋ ነው የለመደ። በእጁ ስንት ነፍስ ጨርሷል። አንድ ቢሆንም ያው ይህ ሁለተኛ ሊያደርገው ይችላል። ይሄ ምኑ ይታወቃል፣ ጋኔል ያወረሰው ነው ማለት። አስጠንቅቆ አይነግረው፣ በቃ ያስመታዋል። ይሄን የስመች አንዱ መግቢያ ነው እዚህ አምሳና ቁርጫ

ቀደም አንቺ እንጂ እንዴት ነው ግን በረከተሽ? ም ብለው እና ገርገብታ ላይ ድምጡ የሚበዛ ማታ ነው እንጂ ሽምብራ ሲበሉት ሸጋ ነው። አምጪ በቃል ያመጣው። እኔማ እንዲያው ሁለት ኩንታል አይልወንኝ። ውጣ በይው አንቺ! ክፈቱ ትበሩን! ምን ሙላችኋል? ልቅ ናውጣ በይው ይሻለው። አንቺ እያንዳንድሽ እዚህ አታላግጭ። እኔ ሴት ጋር ልጣል አይደለም የመጣሁ የልቅስ ናውጣ በይው ደብቅሽ፣ አታስቀርቡኝ፣ በእርግጫ ነው እንግዲህ ማላገጫ፣ ማላገጫ አድርጎኝ፣ ከእኔ በላይ ወንድ የለም ብሎ ይህን ስራ የሚሰራኝ ናውጣ በይ ትክል። አንቺ ምን ነው ምን

ቴዘራ ብዳለች ይርቅ ካለ ቢመጣ ጥሩ ነው። ሳልደርስበት እርሶ እ ያሰስተኝተን የተውሁትን ነገር እና እንዲህ ያለ ስራም ሚሰራኝ ነገር ነው ቢመጣ ጥሩ ነበር። ምንድን ግን በምን ማን በማን መሬት ይጠቀማል መስሎት ነው? ግን እንዲህ ያለ ስራ የሚሰራ ምን ነው ምን ጊዜ የማይወጣም በዛው ነው የሚቀር ብሎ አስቦ ነው። ሲወፍር ጊዜ ስጋውን አይቶ ሰው ንቆ ይሄን ስራ መስራቱ

በወንድነቱ መቶ ቢያናግረኝ ጥሩ ነበር። እኔ ግድ የለም እንጃላእን ለተጫወተብኝ አይቀር ቆይዳም እንደምናችኋለሁ አለው። የሸንታኔ ወንድ እንደሌላው በነፍስ አላችሁ። ወንድ ልም ብሎ ነው፣ ወንድ ልም ብሎ